ሰላም ውድ ቻናሌ ተከታታዮች እንዴት ናቸው? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ወቅቱ የጾም ወቅት እንደመሆኑ ለኦርቶዶክስ ክርስቲያኖች በሙሉ የጾማችን ወቅት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ አብነትና ለኛ ትምህርት ቢጾም ጾም ነው ከዛ ይህን ታላቁን ጾማችንን በመጾም እግዚአብሔር ምሕረቱን እንዲልክልን እየተማጸን የምንቆይበት ጊዜ ስለሆነ እስቲ አንዳንድ ጥቅስ ከቅዱስ መጽሐፍ ላንብብላችሁ። በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል። በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል። የዮሐንስ ወንጌል ምዕራፍ 10 ከቁጥር 27። በእኔ ተማምኗልና አስጥለዋለሁ ስሜንም አውቋልና አጋርደዋለሁ። መዝሙረ ዳዊት መዝሙር 91 ከቁጥር 14 ሁልጊዜ እግዚአብሔርን በፊት በፊቴ አየዋለሁ፣ በቀኝ ነውና አልታወቅም። መዝሙር 16 ከቁጥር 8። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ገላትያ ምዕራፍ 1 ከቁጥር 5። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትንም ያውቃቸዋል። ትንቢተ ናሆም ምዕራፍ 1 ከቁጥር 7ት እኔ ግን በጸናች ፍቅርህ እታመናለሁ! ልቤም በማዳን ደስ ይለዋል መዝሙር 13 ከቁጥር 5 ጌታ! ልባቸውን ወደ እግዚአብሔር ፍቅርና ወደ ክርስቶስ ጽናት ይምራው። ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 5። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ዘዳግም ምዕራፍ 31 ከቁጥር 6 ሳታቋርጡ ጸልዩ። አንደኛ ተሰሎንቄ ምዕራፍ አምስት ከቁጥር 17 መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። የዮሐንስ ወንጌል ምዕራፍ 10 ከቁጥር 11 ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋልና። የማቴዎስ ወንጌል ምዕራፍ ስድስት ከቁጥር ሰላሳ አራት ኢየሱስም ሂድ፣ እምነት አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው። የማርቆስ ወንጌል ምዕራፍ አስር ከቁጥር ሀምሳ ሁለት መከራህንም ትረሳለህ እንዳለፈ ውሃም ታስበዋለህ። መጽሐፈ ዮ ምዕራፍ 11 ቁጥር 16። እንግዲህ ልጆቼ ሆይ እርሱ ሲገለጥ ድፍረት እንዲኖረን በሚመጣበትም ጊዜ በፊቱ እንዳናፈር በእርሱ ኑሩ። አንደኛ ዮሐንስ ምዕራፍ 2 ቁጥር 28። ወደ እኔ ጩ፣ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ትንቢተ ኤርምያስ ምዕራፍ 33 ከቁጥር 3። እኔ ግን በምስጋና ቃል እሰዋልሃለሁ፣ የተሳልሁትንም እከፍላለሁ። ደህንነት ከእግዚአብሔር ዘንድ ነው። ትንቢተ ዮናስ ምዕራፍ 2 ከቁጥር 10። ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው ረህራሄው አያልቅምና፣ ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 22። በረዴታችን በእግዚአብሔር ደስ ይበላችሁ ለያዕቆብ አምላክ እልል በሉ መዝሙረ ዳዊት መዝሙር 81 ከቁጥር 1። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም። ሁለተኛ ቆሮንቶስ ምዕራፍ አራት ከቁጥር ስምንት በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ። ዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። አንደኛው ቆሮንቶስ ምዕራፍ 1 ከቁጥር 23። እግዚአብሔር ሆይ ምረትን አትንፈገኝ፣ ቸርነትን እውነትም ዘወትር ይጠብቁኝ። መዝሙር 40 ከቁጥር 11። ሆስዋት ከእግዚአብሔር ይቆየን። ዛሬ እንግዲህ በእግዚአብሔር ቸርነት እና በእሱ እርዳታ እነዚህን ጥቂት ጥቅሶችን ከመጽሐፍ ቅዱስ አንብቤላችኋለሁ። ቀጣይ ደግሞ እሱ በረዳን መጠን ሌሎች ጥቅሶችን አነብላችኋለሁ። እንግዲህ በትግስት ስላዳመጣችሁኝ እያመሰገንኩኝ ቻናሌን ሰብስክራይብ፣ ላይክ እንድታደርጉ እየጠየቁ መልካም ቆይታ እመኝላችኋለሁ። ባይ ባይ።